ውድ ቤተሰቦች ዛሬ ስ አመርካሪ ማለትለጋ ስ መጣ ላሳያችሁ ማለት ነው። በዚህ መደወል ትችላላችሁ። ምን እንደሆነ አብረን እናየዋለን። ከፈለጋችሁ ደግሞ በነገራችን ላይ ሰውዬ አሁን አዲስ ስልክ ቤት ምናምን ኢንስታግራም አላቸው ኮምፒውተር ስልክ በምትፈልጉ ሰዓት ማናገር ትችላላችሁ። የሌላቸው ነገር የለም። ምንድን ነው የሚባለው? ይሄ ደግሞ ወይኔ ምንድን ነው የሚባለው? አማርኛ ጠሻው እኮ ነው ጅባስ የሌላቸው ነገር የለም ማለት ነው። እና አዲስ ከፍተው ስጦታ ይዞልኝ መጣ ማለት ነው። በዚሁ አጋጣሚ ማዘዝ የምትፈልጉ ካላችሁ ይኸው ስልክ ቁጥራቸው እዚህ ጋር ነው። ማዘዝ ከፈለጋችሁ እኔን አናግሩኝ፣ እኔ ይዤላችሁ እመጣለሁ አላችሁበት ማለት ነው። በተለይ በቤተ ክርስቲያን የማውቃችሁ ጓደኞቼ ማዘዝ ከፈለጋችሁ እኔ አመጣላችኋለሁ ማለት ነው። እናንተ በስልክ ብቻ ማውራት ነው የሚጠበቅባችሁ። እና ከፍቼ ላሳያችሁ፣ ከፍቼ ላሳያችኋለሁ። እኔ አይቼዋለሁ፣ ግን ለእናንተ አልነግራችሁም። ምን ይመስላችኋል? እስኪ ገምቱ ገምቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃናር ሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔ ያለው መቸርነት የመጣልኝን ስጦታ አላሳያችሁ። ታዲያ ላይክ ሼር ማድረጋችሁ እንዳትረሱ። እንዲ አይደብራችሁም። እንድናንተ ማርያምን ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ምንድነው? አይከፈልበትም አሁን ከስልኬ ጋር ኮንታክት አድርገዋለሁ አሳያችኋለሁ ማለት ነው። እስኪ እንዴት ነው የሚከፈተው? እንዴት ነው የሚከፈተው? በጣም ጥብቅ ነው። በጣም አሪፉን ነው ያመጣልኝ። የመጀመሪያው ኦሪጂናል ባይሆንም ሁለተኛው ማለት ነው። ለካ ካለ እንትነ ነው አይከፈትም ይሄ ነገር። በነገራችን ላይ ሴትዬ ሰውዬ ማለት ነው ስጦታ ሰጥቶኝ አያውቅም። ለመጀመሪያ ጊዜ ስትሰጠኝ ነው ስጦታ ማለት ነው። ሴትዬ ትሰጠኛለች፣ ሰውዬው ግን ለመጀመሪያ ጊዜ ነው። ስታምር ይሄ ደግሞ ምንድነው ኤርፎኑ ነው ላ ቻርጀሩ ይሄ ደግሞ መቀየሪያ ነው በብዛት በብዛት አይታችሁ ከሆነ ማለት ነው ብዙ ቦታ ላይ እንደዚህ አይነት ነገር አይስቧችሁም እስከምን መቀየሪያው ማለት ነው ይቺ ነገር ይቺ ነገር ስትቆስሽ ቆሽሽባችሁ የምትቀይሯት ናት። ይሄኛው ማለት ነው ይሄ ትቀይሩታላችሁ። ምክንያቱም ብዙ ጊዜ ሲቆይ ይቺ ነገር ትቆሽሻለች። ይቺ ማለት ነው ይቺ ይቺ እንደዚህ ነቅላችሁ ይችኛው ማድረግ ትችላላችሁ ማለት ነው። ወይኔ ሚስተር እዬ በጣም አመሰግናለሁ። በጣም አመሰግነው ደግሞ ጥንት እየዋነት እስኪ ልሞክረው ማለት ነው ልሞክረው እስኪ ብሉ ቱዙ ልክ ፈተውና ኮንታክት ያደርጋል ወይስ አያደርግም? በነገራችን ላይ የስጦታ ትንሽ የለውም። ዋናው የሰው ልጅ ማሰቡ ነው ማለት ነው። አንድ ሰው እናንተን ካሰባችሁ ምንም ስጦታ ይሆን ትንሽም ቢሆን ትልቅ ነው ማለት ነው። ስቲፎ ትሉት እየሰራ ነው። ይሄ ወረቀቱ ነው አስቀምጠዋለሁ። እቺ ደግሞ ፎኗ ናት። ግን ቻርጀር ያለው አይመስለኝም፣ አላበራም። ደግሞ ስታምርቀዋ ራሱ ማሬ ነው። እና ሚስተርዬን አመስግኖልኝ ስጦታ ነው። አመስግኖልኝ፣ በጣም ማለት ነው። ለመጀመሪያ ጊዜ ነው ከሚስተር ስጦታ ይመጣልኝ። ከመዳም ግን ያው ሁሌም ይመጣልኛል፣ የተለመደ ነው። ግን ከሚስተር ግን ለመጀመሪያ ጊዜ ነው ማለት ነው። እና ኤርፎኑ አሁን ብሉቱዝ አልተገናኘልኝም። ምናልባት ዋይፋይ የለውም ይሆን፣ እንትን ቻርጅ የለውም ይሆን አላውቅም። ቻርጅ ይመስለኛል። ብቻ በጣም ደስ ብሎኛል ማለት ነው። መጀመሪያ ስልክ ቤት ሲከፈት ለእኔ ስጦታ መጣልኝ ትላላችሁ። ስለዚህ ማዘዝ የምትፈልጉ እኔ ፊት ለፊት አስቀምጠላችኋለሁ ማለት ነው። ማዘዝ ትችላላችሁ። ከፈልጋችሁም እኔን ና አናግሩ። ምን ያመጣላችኋለሁ። ስልክ ከፈለጋችሁ፣ ኮምፒውተር ከፈለጋችሁ፣ የምትፈልጉትን ነገር ጠይቁኝ ማለት ነው ያኔ በአስተማማኝ እናንተ ልክ መታችሁ እንደገዛችሁት አድርጋችሁ ቆጥሩት ማለት ነው ከመዳን ቤት ማትወጡ ካላችሁ ምናምን ከማታውቁት በፌስቡክ ታምትጣሉ እኔን አናግሩኝ እኔ ያመጣላችኋለሁ ማለት ነው የእውነቴ ነው እግዚአብሔር እና አሁን እንትኑ ኮንታክት አልሆነልኝም ምክንያቱም ቻርጀር ያስፈልገዋል ስለዚህ አሁን ቻርጀር አድርገዋለሁ ደግሞ ስታምር እግዚአብሔር ስታምር ትንሽ ናት። ደሞ ይላ ግርማ ሞገስ አላት። ራሱ የእውነት ግርማ ሞገስ እና ደግሞ ላይክ ሼር አድርጉልኝ ከተመቻችሁ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ያረጋችሁ አበረታቱኝ ማለት ነው። ቤተሰቦቼ ወዳችኋለሁ። ባይ ይኸው መቶልኛል፣ ግን ኮንታክት አልሆንም። ለምን? ቻርጅ የለውም። ቻርጅ አድርጌው እጠቀምበታለሁ ማለት ነው። ሚስተሬን አመስግኑልኝ።